በኢትዮጵያ የአዞ ስጋ ሽያጭ ሊጀመር ነው። የአዞ ስጋን የሚያዘጋጅና የሚሸጥ ምግብ ቤት በአርባ ምንጭ ሊከፈት መሆኑን ጣቢያችን ሰምቷል። የአርባ ምንጭ አዞ እርባታ ስራ አስኪያጅ አቶ ዳዊት ዳኘ ለኢትዮጵያ ኤፍኤም በሰጡት ማብራሪያ በአርባ ምንጭ ከተማ የአዞ ስጋ ምግብ ቤት ለመክፈት እንቅስቃሴ መጀመሩን ገልጿል። የውጭ ሀገር ቱሪስቶች የአዞ ስጋ ለመመገብ የሚጠይቁ መሆኑን የገለጹት አቶ ዳዊት፣ ጥናት ተደርጎ ከአንድ ዓመት በኋላ ሬስቶራንቱን ለመክፈት እንደታሰበም ተናግሯል። የውጭዎቹ ቱሪስቶች ጋር ከፍተኛ ፍላጎት እንዳለ ዋና ስራ አስኪያጁ አቶ ዳዊት አንስቶ አሁን ላይ በሐሳብ ደረጃ ነው ያለው፣ ጉዳዩ ወደ ተግባር አልተገባም ብሏል። በአካባቢው አዞዎቹን የሚንከባከቡ ሰዎች የአዞ ስጋ እንደሚመገቡ የሚናገሩት አቶ ዳዊት ይህም በስፋት እንደተለመደና አዲስ ነገር እንዳልሆነ አስተውሏል። የአዞ ስጋ በጣም ጣፋጭና መድኃኒት መሆኑን በጥናት አረጋግጠናል፣ እናም በቅርቡ የአዞ ስጋ ሽያጭ በይፋ እንደሚጀመርም ገልጿል። 2500 አዞዎች እንዳሏቸው እና አሁንም ሰፋ ባለ መልኩ እየተፈለ ያልተቀበሉ መሆኑን አቶ ዳዊት ለጣቢያችን ተናግሯል።